ሰላም። አቤት። ማርታ የነገረችኝ ነገር እውነት ነው? አዎ፣ እውነት ነው። ማለት እንዴት ልታረግዝ ይቻልሽ? በድንገት ነው የተፈጠረ። ቆይ፣ መቼ ከተዋወቅሽው ሰው ጋር ነው እንደዚህ አይነት ነገር ሊፈጠር ይቻላል? ከአመታት በፊት ነው የተዋወቅ ነው እና ድንገት፣ በቃ ቤቱ ሄጄ በአጋጣሚ ነው የተፈጠረው። እርግጠኛ ነች ሰላም? ነው ጋሼ፣ አለምን ገና እንደ ይህ እኮ የሚዋሽ ነገር አይደለም። እሺ፣ እንደዚያ ነው። እሺ፣ ልጅ አውቋል ማለት እንዳረገሽ ነግረሽዋል? አይ አልነገርኩት። ለምን ብነግረው ማያምን። እንደ ለምን አያምን? ቆይ እንደማያምንሽ ካወቅሽ ለምንድን ነው መጀመሪያውኑ የእርግዝና መከላከያ መድኃኒት ያደርሰድ ያው የተገናኘ ነው በአጋጣሚ ይሁን እንጂ እኔ መረገዙን ፈልጌዋለሁ። ደግሞ በማርገዜ ደስተኛ ነኝ፣ እርግጠኛ ነኝ። ሰላም ጋሼ፣ እኔ ማርገዜን ያወቅኩት ገና ሶስት ወር አካባቢ እንደሆነ ነው። አሁን አምስት ወር ሆኖኛል። ያው ስንዴ ቢወድቅ በስብሶ ዘሩን ይተካል። እኔ ደግሞ ሰው ነኝ። ለዓይኔ ማረፊያ የሚሆነኝም የአብራኬን ክፋ ይፈልጋል። እሺ ሰላም፣ ማርቲ እንዳራት እያለች እና ባለሽ ገንዘብ አንድ ቋሚ ነገር አድርገንልሽ ብንድረሽ ደስተኛ ነሽ? አይ አልፈልግም። ማርገዜን እራሱ እሱ እንዲያውቅ አልፈልግም። ሰርግም ምንም ነገር አልፈልግም። እና ታዲያ እዚህ ቤት ልትወልጂ ነው? ይህን ያህል ዘመን እኮ አገልግያቸዋለሁ። እኔ የምፈልገው እዚሁ ወልጄ እዚሁ ማሳደግ ነው። እኔ ሌላ ነገር አልፈልግም። የምታስቀምጡልኝንም ገንዘብ ቢሆን ደግሞ ለልጅ ያድርግለት። እሺ፣ በቃ አንቺ አትጨነቂ፣ አትዘኝ። እኔ ማርታን አናግራታለሁ። ለምን አላዝነው? አይዞሽ

ቴክስቶች እንዴ? እሱን እኮ እነርሳው ተባባልን ነው አይደል? ሀው እሱማ፣ ተባብለናል እንዴ። በቃ አንተም ቴክስት አልጻፍክም፣ ምንም አላነበብኩም። እንሳ እሺ። ግን ይቅርታ አድረግሽ። እንዴ ይቅርታ አድርጌ ላለው እያልኩ መልሰ ስለ ይቅርታ ታወራለ? እንዴ በቃ ናታን፣ ያን ነገር እንዳልተፈጠረ እናስበው፣ እንደ ድሮች ነው ና። እሺ፣ በቃ ዳጣ። ልቃውን ሳት ጋብዘኝም፣ ደግሞ ከኤቢ ጋር ስለተስማማችሁ የመጪ ነው። ደስ ያለ ተስማማናለች አላለችኝም ግን ያው አይን እየሾፍኩ አይደል እንዴ። እና ምን ትመክሬናለሽ? እንዴ በቃ ቀጥልበት አንተ። እኔ ራሱ እኮ ለቀቅ አደረገችኝ፣ ሰላም አገኘሁ እኮ። እንደሱ ነው የምታስቢው? በቃ እና ምን ላስብ። ከምር ትገርሚያለሽ ዳጣ። የምሬን እኮ ነው። በቃ ካንተ ጋር ከሆነች በኋላ እኔን ለቀቅ አደረገችኝ። እኔን እኮ የምትጠላኝ ካንተ ጋር ሰው እና እሷን ፈርተሽ ነው ክፍል መምጣት ያቆምሽው? ኧረ እየመጣሁ አይደል እንዴ። ይልቅ ናታ እሱን ተውና አሁን ሳትጋብዘኝ ነው ተማሪ እኮ እኔ። ብርከታ እመጣለሁ፣ ችግር የለውም እኔ ይጋብዛለሁ። ግን አንተ የሰው ትከፍላል። ሰላም ጤና ይስጥልኝ። ውድና የተከበራችሁ ይቻላሌ ተከታታዮች እንዴት ናችሁልኝ? ዛሬም እንግዲህ ያው እንደተለመደው በአዲስ ቪዲዮ መጥቻለሁ። እና ዳጣ እንጂላችሁ መጥቻለሁ። ዳጣ በጣም አዝናኝ አስተማሪ እና በጣም ደስ የሚል ድራማ ነው። በዛሬውም ፓርት እንግዲህ የምናየው ነገር ቢኖር ሰላም እርጉዝ ሆናለች። ከማን እንዳረገዘች ባይታወቅም ያው እርጉዝ መሆኗ ታውቋል። እሷም ደግሞ እርጉዝ መሆኗን አምናለች። በእርግጥ ያቺ ሰይጣን የሚቀናባት አቤጌል ድንገት ማንም ሰው ሳያስበው ሆዷን አይታ እሷ ነች እርጉዝ ነች ብላ መጀመሪያ ሐሳቡን አነሳችው። ነገር ግን ያው እንግዲህ እርግዝና እየገፋ ስለሆነ የሚሄደው ሰላም ደግሞ አላረገዝኩም ብትልም ዞሮ መታየቱ ስለማይቀር እርጉዝ እንደሆነች ተናገረች ማለት ነው። እናም ያው እርግዝናዋን ወይዘሮ ማርቲ ስትሰማ በጣም ተጨንቃ ነበረ። ምክንያቱም ሰላም ከቤት አትወጣም እንደሚታወቀው። ስለዚህ እርጉዝ ከሆነች ደግሞ ከቤት ካለ ሰው ነው ብላ ስላሰበች በጣም በጣም ተጨንቃ ነበር። ነገር ግን ያው ሰላም ስትጠየቅ ከቤት እንዳልሆነና ወታ የሆነ ጊዜ በአንድ ቀን ስህተት የተፈጸመ እንደሆነ ተናግራለች። ነገር ግን ይሄ ለወይዘሮ ማርቲ እንጂ ለሌላ ሰው አያሳምንም። ምክንያቱም ደግሞ ሰላም ወታታቅ ብትወጣም ደግሞ በአንድ ቀን ስህተት የምታረግዝ እንደዚህ አይነት ሴት እንዳልሆነች ግልጽ ነው። ምክንያቱም እነሱ ጋር ረጅም ዓመት ስትኖር፣ ሰላም እንደዚህ አይነት አመል ቢኖሩባት ኖሮ እስካሁን ውጭና እኛ ራሱን አቋቋሚ ሲሏት መውጣት ትችል ነበር። ነገር ግን ከዛ ቤት መውጣት የማትፈልግበት ትልቅ ምክንያት አላት። እኛን ያወዛገበን ግን አቶ ደረጀም ለምን እንዳረገ ከየት እንዳረገዘችና እርጉዝ መሆኗ ሄደው ሲያናግሯት ለአቶ ደረጀም ቢሆን ከሆነ ሰው እንዳረገዘችና አንድ ቀን ወጥታ በአንድ ቀን ስህተት የተፈጸመ እንደሆነ ልጁንም እንደምትፈልገውእና ና አባቱንም መናገር እንደማትፈልግ ስትነግራቸው ሁላችንም ተገርመናል። ምክንያቱም ይሄ ልጅ ማነው የሚለው ጥያቄ በሁላችን አእምሮ ውስጥ ተነስቷል። ነገር ግን ያው እንግዲህ ሁላችንም ቅድመ ግምታችንን እየሰጠን ነው። ለምሳሌ እኔን ካላችሁ ምናልባት አቶ ደረጀ የሆነ ቀን ሞቅ ብሏቸው ሲገቡ ከማርቲ ጋር አድረው ከዛም በኋላ የተፈጸመውን ያው በስካር መንፈስ ስለሆነ ያደረጉት ሊያስታውሱ ይችላሉ። ሰላም ደግሞ እንደ ስሟም ሰላም የሰፈነባት ስለሆነች አቶ ደረጀ ልጅ እቤታቸው ለማሳደግ ወሰና ነው ብዬ አስባለሁ። ያው እንግዲህ እርጉዝም ከሆነ ይገፋል ቂጣም ከሆነ ይጥፋል ይባል የለ እስከነተረቱ ያው ወደፊት የምናየው ቢሆን እውነቱን ማለት ነው እና ቤተሰቦች፣ ስንመለስ ወደ ድራማው ዳጣ እንግዲህ ከናታን ጋር ያላት ግንኙነት እሷ እንደምታስበው ንጹሕ የወንድምነት ፍቅር ብቻ ነው። ናታን ለራሱ ቃል ገብቶ ነበር ዳጣ የእውነት የምታፈቅሪኝ ከሆነ የእኔ ስሜት እየተሰማሽ ከሆነ እና የሴትነት ወግ ይዞች ከሆነ እጠብቅሻለሁ። ነገር ግን ለእኔ ምንም ስሜት ከሌለሽ በውስጥ ያለውን ስሜት ገድይ ለዘላለም ረሳሻለሁ ብሎ ለራሱ ቃል ገብቶ ነበር። ያንን ስሜቱን ደግሞ ለማወቅ የእሷን ስሜት ፈተናት። ከአቤጌል ጋር እንደሆነና ከአቤጌል ጋር ሲሆን ደግሞ ዳጣ ልትቀናና የሆነ የሀዘን ስሜት ሊሰማት ይችላል ብሎ እያሰበ ነበር ዳጣ ግን በፍጹም ምንም አልመሰላትም ምክንያቱም እሷ አሁንም ናታን የምታስበው ወንድም እንደሆነ ብቻ ነው አቤት ግን አንድ ቀን ዳጣም የናታን ስሜት ሲሰማት አስባችሁታል እንዴት እንደምትሆን ነገር ግን አሁን ላይ ናታን ወደ ውጭ ምሳ አብረው ሊበሉ ከወጡ በኋላ ድንገት አቤጌል መንገድ ላይ አይታቸው አውቃ ምን ትሰሪ ያለሽ ከሱ ጋር ብላ እንደማትወዳት ነገራት። ስትለው እንዳይናገር ይወዳታል፣ ዝም እንዳይል ደግሞ እሷን ሊፈትን ይፈልጋል። ስለዚህ አውጥቶ እንደማይወዳት ቢናገርም እንዳጣግ ምንም አልመስላትም። እንደውም ደስ ነው የሚለን ትዳራችሁ የተባረከ ይሁን እያለች በንጹህ አንደበቷ ስትናገር የናታን ልብ ግን እየደማ ነበር። እናም መጨረሻ ላይ ሌሊት ላይ ደውሎ የቅርታ ሊጠይቃት ቢፈልግም እሷ ግን ምንም እንዳልመሰላትና አሁን ለምን እንደደወለ ስታናግረው፣ ናታንም ተስፋ ቆርጦ በቀቻው ብሎ ስልኩን ዘጋው። አሁንም እንኳን ዳጣ ግን ምንም አልመሰላትም። ምክንያቱም ዳጣ ናታንን የምታስበው ወንድሟ እንደሆነ ብቻ ነው። ውድ ቤተሰቦቼ እንግዲህ የዛሬው ዳጣ ድራማ ይህን ይመስል ነበር። በቀጣይ በአዲስ ቪዲዮና በአዲስ ትዕይንት ተመልሰን እስከምንገናኝ ሰላሙን እየተመኘሁላችሁ፣ ለዛሬ ግን እዚህ ጋር ጨርሻለው። ባይ ባይ